ምንም ደግሞ አመስግናችሁታል ኮሜንት ላይ እያነበብኩ ነበር። ጎበዝነሽ እንኳንም ከሱ ጋር መጣሽ ምናምን እያላችሁ ነበረ። እና ከአሁን በኋላ ዙሩ አብረን ቪዲዮ እንሰራለን ስላለው ነገር ስላንተና እኔ ግንኙነት ደግሞ ማወቅ የሚፈልጉን ነገር ካለ ቀጣይ ቀስ እያል እንነግራቸዋለን መቸኮል ስለማያስፈልግ ብዬ ነው እንነግራቸዋለን። አሁን አንቺ እንዴት ማድረግ አለብሽ መሰለሽ፣ ከሴትዮዋ ጋር ስልክ መደዋወል የለብሽም። እኔ ከልጁ ጋር ተደዋውለሽ ብዙንም እናመጣለን። ሀይ ሰላም ሰላም፣ ውድ የዩቱብ ተከታታዮቻችን፣ ላው ተከታታዮቼ ነው ምል እንዴ ናችሁ? አለው ኔ እግዚአብሔር ይመስገን። ዛሬ እንግዲህ ድጋሚ ከኢፍሬም ጋር መተናል። አንዳንድ ለእናንተ ግልጽ የምናደርገው ነገር ስላለ መጀመሪያ ሰላም ይበላችሁና ትንሽ ቆይታ አብረን እናደርጋለን ማለት ነው። አይ ሀይ፣ የኢልዳና ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ የሚያምር ቦታ በጣም የሚያምር ቦታ ወጥተናል። እንግዲህ እስኪ እስከ መጨረሻው እንግዲህ፣ ቤተሰብ የመኪና ድምፅ ካሜራማን፣ መኪና ምናምን እንትን እንዳትል፣ በአሪፉ ቅረጽልን። እናስቸግርህ እና ቪዲዮ ከሰራሁት ትንሽ ቆየ፣ ሶስት ቀን አራት ቀን ሆኖኛል። ዛሬም እንግዲህ የባሌ የነበረውንና የአማቲን ስብላ ነሳ ነው። ኢፍሬም አይተዋላ ምን አይነት ቪዲዮ ፎክራ እናቱ እንደሰራች አይቼዋለሁ። እኔማ እያየሁት ነበር እኮ እኔ ፈርቼ ነበር እንዲያውም፣ ይመጣና እንትን ይልሀል ብዬ ይጣልሀል ምናምን ብዬ በጣም ተጨነቄ ነበረ። እዛን ቀንም እኮ እንዳትናገር ስላልሽኝ ምንም ነገር ምንም የሚያደርገው ነገር የለም። አንቺ እንዳትናገር ስላልሽኝ ነው ዝም ብዬ በትዕግስት ይወጣው ይዛን ከለም እውነት ነው አንቺ ብዬ እንጂ ለሱማ ችግር የለም ነበር። አሁንም ቢሆን ችግር የለም። ኧረ እኛ ፋራ ነው የሚጣላ። እኛ የአራዳ ልጅ ነን፣ ከሰው ጋር እንጣላ። ልጄን ብቻ በምናመጣበት መንገድ እናመጣለን። የራሳችንን ሕይወት መቀጠል ነው። ገባ እሱንማ? ቀስ ብለን እናመቻቻለን፣ እናመጣለን። ችግር የለም፣ እንዳታስብ። ይበቃኝ። እሺ እና ቤተሰብ ኤፍሬም ትዕግስተኛ ባይሆን ኑሮ እንግዲህ አስቡት፣ አጣልታቸው ነበር እናቱ። እኔ ጊዮን የልጅ አባት ነው። ትላንትን ነው ማስበው። ዛሬ ላይ በእናቱ ምክንያት ብንጣላም ብንለያይም፣ ትላንትን ነው ማስበው። እኔ ክፉ እንዲደርስበት አልፈልግም። ገባችሁ? እሷ ግን ሂደህ ተጣላ እንዲህ አድርግ እንዲህ አድርግ እንዲህ አድርግ በቃ። አይታችኋታል። እኔ እኔ እንጃ፣ ለእሱ አዘንኩኝ። ገባ? እኔ መጥፎ ቢሆንበት ምናልባት መጥፎ ቢሆን ሚስት ነኝ ትቶኝ መሄድ ይችላል እናትን ግን ሰው ትቶ መሄድ አይችልምና እድሜ ልኩን ከእሷ ጋር በእንደዛ አይነት ጸባይ መኖሩ ያሳዝናል። በጣም ያሳዝናል። ይገርምሻል፣ ሊገርምሻል እስከ ዛሬ ድረስ እኮ እንዴት ብለሽ ከእነሱ ጋር እንደሆነች፣ እኔ በቃ በጣም ነው ያዘንኩት ሳይው፣ ቪዲዮ ሳይው ሰሞ በጣም አዝኛለሁ። ከሁለት በጣም ይፈይ ምን እኔ በጣም ነው ያዘንኩት። እንደናቱ ማለት እናቴ እናቱን እንደናቴ አይቼ፣ ከጎጃም ነው የመጡት ገባ እኛ ሊያውና እኔ ደግሞ ያደኩ በማህበረሰብ አይደለም የባል እናት የትኛውንም ትልልቅ እናቶች የማክበር ነገር ነው ማህበረሰባችን ያስተማረንና ላከብራቸው ሞክሬ ነበር። ግን እሳቸው እንደ ትልቅ ሰው ሊከበሩ አልፈለጉም። ቤተሰቦቼ እየሰማችሁ ነው። እኔ ስለእሳቸው ሀሜት ላማ አይደለም የመጣሁት ዛሬ ኢፍሬም ሰሞኑን በጣም ስትረስ ነሽ ተጨናንቀሻልና ለምን አየር አንቀበልም ብሎ ሲደውልልኝ ነው የመጣሁት። ግን በዚሁ አጋጣሚ ማወቅ ያለባችሁ ነገር የጊዮን እናት ከአቅሜ በላይ ስለሆኑ ነው። እኔ ባሌን እስከመተው እየደረስኩት እንድትረዱኝ ፈልጋለሁ። ካሁን በኋላ ጊዮን ጋር ምንም አይነት ላይፍ የለንም። ምንም አይነት ከሱ ጋር ልታዩኝ አችሉ። ከአሁን በኋላ የምመጣው በኢፍሬም ጋር ነው። ዩቱባችንን አጠናክሩን። እንደውም ኤፍሬም እያለኝ ያለው በቃ ለምን ሀገር አንቀይርም አዶኒን ይዘን በቃ በፈለገ ሰዓት አባቱ መቶ ማየት ይችላል ግን አገር ቀይረን ለምን አንሄድም? እያለኝ ነው። ቤተሰብ እናንተ ምን ትላላችሁ? አዎ እኔ ማ እያልኩሽ የነበረ እኮ ለካ አዶናይን ዘን ባህር ዳር እንሄዳለን እያልኩሽ ነበረ ነበር። አሁን እንቀስ ብለን እንሄዳለን፣ ችግር የለም። አዎ እኔ አንተ ካል የትም ሄዳለሁ፣ አታስብ፣ ችግር የለም። የሚመቻቸውን እናመቻች እና እንሄዳለን፣ እንዳታስብ። እሺ፣ እሺ። ኢፍሬም፣ አይ ግን በዚህ አሁን እኔ ዛሬ ስለደበረሽ ብዬ ነው እዚህ ቦታ የጠራሁሽ እንጂ ለሌላ ነገር አይደለም። እሺ ችግር የለውም ኢፍሬም፣ በጨነቀ ሰዓት ሴትዮዋን ደግሞ ችግር የለም እንደምን እናደርጋለን። አረሳን ተዋት፣ እኛ ምን አገባን። እኔ በዚህ በጭንቄ ሰዓት፣ በደበሬ ሰዓት ኢፍሬምን ኖርማል እንደ ጓደኛ አውቀዋለሁ። ቤተሰብ በፊት ሀይ ሀይ እንባላ እንባባላለን እንደዋወላለን፣ በአንዳንድ ስራ በመውጣ ሰዓት ምናምን የተዋወቅ ነው። ግን እንዲህ እንዲህ እኮ ተፈጠረ ኢፍሬም ምናምን ስለው በቃ በጣም ነው ያዝናና። በጣም ነው ከጎን ይሁኑ። አይዞሽ ያለኝ ሰፖርት ሰፖርት ያደረገኝ አይዞሽ፣ በቃ ይሄ የሚያጋጥም ነገር ነው አለኝ። በሰዓቱ ሳለቅስም ባይንጠረገልኝ አይዞሽ እና ተጽናን ነው። ገባችሁ? የሆነ ሰው ትወርቃለች፣ ጎዳና ትወርቃለች ማን አላት ብለው ነበረ ጊዮንና እናቱ። እኔን እንደዛ ያደረጉት ማንም ስለሌላ ተመልሳ ትመጣለች እኛ አባረናት ተመልሳ ከመጣች ደግሞ ጸባዩን አስተካክላ ከኛ ጋር ትኖራለች። በቃ ብንረቅጣትም ብንናገራትም ከኛ ጋር ትሆናለች ብለው ነበር ሀሳባቸው። ግን ፈጣሪ ደግሞ ጥሎ አይጥልም፣ ኢፍሬምን ከጎኔ አዘጋጀልኝ። ሶ እኔ የምፈራው ነገር የለም። ምንም መፍራት አይጠበቅሽም እኔ ሁሌም ከጎንሽ ነኝ። ሰው ፍሱም አይደለም። አንድ ቀን ሁለት ቀን ይሰሳታል። እውነት ነው። ሰው ከእለታታ አንድ ቀን የሆነ ስህተት ያጋጥማል። እውነት ነው። እሷ ደግሞ ተከትላ እንደዛ ማድረግ የለባትም። ሰትዋ ተውረፉ ማለት እንጂ ዝሊት እንዳመጡ ምናምን እንዳትመጡ ውጣልኝ ምናምን ጓገጭ ማለት የለባትም። እሱ በጣም መሰለ ተውረፍ ባትኝ እኮ እዛ ቀን እኔ ገጥናለሁ እኮ እሱን ነው እኔ ያሰብኩት። እሱንም አንተንም ሌላ እሳት ውስጥ ከታችሁ ነበረ እና እኔ ብዙ ነው የታገዝኩት። ሲጠናብኝ ነው ሚዲያ ያወጣሁት እንጂ በጣም ብዙ ነገር። በቃ ስበላ ያማታል። የሆነ ጓደኞቻ ጋር ሲሄድ ትቆጣጠረኛለች። በጣም ልጁን ቀየረችው። እኔ በምወጣ ሰዓት ምን እንደምትለው ቤተሰቦች ቢሆን ምን እንደምትለው ራሱ በቃ አላቅም። ልክ ጧት በሰላም ወጥቼ ስመለስ ፊታቸው ተቃይሮ ነው የማገኘውና በዚህ ሁኔታ አልቀጥልም ለምን ሚዲያ ላይ አላወጣውም ብዬ በድብቅ የቀረስኳቸውን ቪዲዮ አይታችኋል። እናንተ አበረታቱኝ። ምን ትላላችሁ? አሁን የጀመርኩ ጉዞ ስህተት ነው ብላችሁ ታስባላችሁ? እናንተ ማለት አንድ ሰው ከገፋችሁ ከረገጣችሁ እናቱን መስሎ ውጪ ብሎ ካባረራችሁ እናንተን ብትወስኑት የምችሉት ይሄንን ነው አይደል? ለቤተሰቦቼ እኔ ጥፋት ያለብኝ አይመስለኝም። ጥፋት ካለ ደግሞ እናንተ እህቶቼ፣ ወንድሞቼ፣ ቤተሰቦቼ ኮሜንት ላይ አንዳንድ ነገር አስተያየት ስጡኝ። የእናንተን አስተያየት እቀበላለሁ። ምክንያቱም እናንተም በጣም ምርጥ ቤተሰቦች ናችሁ። አይዞሽ ኤልዱ፣ በርቺ እኛ አለንሽ እያላችሁ ስለነበረ በጣም ነው ማመሰግናችሁ። ኢፍሬምንም ደግሞ አመስግናችሁታል። ኮሜንት ላይ እያነበብኩ ነበር ጎበዝ ነሽ፣ እንኳንም ከሱ ጋር መጣሽ ምናምን እያላችሁኝ ነበረ። እና ካም በኋላ ዙሩ አብረን ቪዲዮ እንሰራለን ስላለው ነገር ስለአንተና እኔ ግንኙነት ደግሞ ማወቅ የሚፈልጉን ነገር ካለ ቀጣይ ቀስ እያልን እንነግራቸዋለን፣ መቸኮል ስለማያስፈልግ ብዬ ነው እንነግራቸዋለን። አሁን አንቺ እንዴት ማድረግ አለብሽ መሰለሽ፣ ከሴትየዋ ጋር ስልክ መደወል የለብሽም። ከልጁ ጋር ተደዋውለሽ ልጁንም እናመጣለን። ከዛ በኋላ ባህር ዳር እንሄዳለን፣ የራሳችን ኑሮ እንጀምራለን። ከልጁ ጋር ተደዋወቅ፣ ከሴትዮዋ ጋር ግን መደዋወል የለብሽም። እኔ ከዚህ ሴትዮ ጋር እንኳን አይደለም ወሬ፣ ምንም ፊቷንም እንዳይሆን አልፈልግም። ከዚህ በኋላ ባያት ግን እኔ እንደምንጣላ፣ ጤነኛ አይደለችም ኢፍሬም። ሳስበው አንድ እናት ልጅ ያላት እና ደግሞ እኔ ከእሷ ልጅ ወልጄ በዚህ ልክ ሰዎችን ለማራረቅ መጣር አልነበረባትም። ስለማታቅ ነው ገባ የልጇን ሕይወት ነው የተጠበቀችው። ገና ወጣት ነው፣ ብዙ ነገር ማድረግ እችላለሁ። ግን እሷ ልጇን ነው ። አሁን ልጇ ጥሩ ሁኔታ ላይ አይደለም ምናምን ቪዲዮ ላይ ሳየው በጣም እየተነጫነጨ ነበር። ግን የራሱ ጉዳይ። ለምን አንተ እናትን ቦታ ሰጥተ ትወዳታለህ? ግድ ነው እናት ወልዳለች፣ ብዙ ነገር አድርጋለች። ግን በትዳርስ ስገባ እናት የራሷ ቦታ አላት፣ ሚስት የራሷ ቦታ አላት፣ አይደለ? ላ እሱ ግን ያን አላደረገም። ስለዚህ እኔ ጥፋት ነገር ያለ የተፈጠረውን በሙሉ አስረድቻለሁ። ስለዚህ ምንም ጥፋት እንዳለብኝ አይሰማኝም። እኔ ተመልካችም እዚህ ጋር የሚፈርደው ነገር ነው። እና ዛሬ ቤተሰብ እንደዚህ ቪዲዮ ከሰራንላችሁ ካሜራማን፣ እስኪ እንትን ቪው አድርግላቸው እና አካባቢውን ምን ያህል እንደሚያምር እንደዚህ ነፋሻማ ቦታ ውስጥ እንተረፈ ስለአመጣኝ ኢፍሬም በጣም ነው የማመሰግነው። እኔም አመሰግናለሁ። እሺ እዚህ ድረስ አለፈዎች። ኧረ ችግር የለውም። እኔ እኮ ደብሮኝ ቁጭ ብዬ ነበር። እንደውም ልደውልልህ አልኩና ምናልባት ስራ ትሆናለህ ከአሁኑ እንዳላጨናነቀ ምናምን ብዬ እስካሁን በኔ ጉዳይ እየተወጠርክ ስለነበር ነበር እንጂ እኔ ልደውልልህ እያሰብኩ እያለ ነው አንተ የደወልከው። አንቺም በተመቸሽ ሰዓት በጣም ነው የማመሰግነው። እና ካሜራችንን ከዘጋም በኋላ እንግዲህ አንዳንድ ቦታዎች እንሄዳለን፣ ሪላክስ እናደርጋለን። ቤተሰቦቻችን በጣም ነው የምናመሰግን። የዛሬ የነበረን ቪዲዮ ይሄን ይመስላል። ስለነበረን ቆይታ ቴንኪው። ኮሜንት አድርጉልን፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ። ካሜራማን ቻው በላቸው። እንግዲህ ከካሜራ ጀርባ ልናሳያቸው አንችልም ስላለን እና እንደዛ ነው። አሁን ዞሮ እንሄዳለን ተባባልን።